ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ። ይህ የኢትዮጵያ አየር መንገድ የሚያዘጋጀው የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። እንደሚታወቀው የአየር ትራንስፖርት አገልግሎት በተቀላጠፈና ደህንነቱ በተጠበቀ አኳኋን እንዲከናወን የተለያዩ ባለድርሻ አካላት እየተቀናጀ አሰራር ይጠይቃል። ታዲያ በዛሬው ዝግጅታችን ከነዚህ ወሳኝ አካላት አንዱ የሆነውን ልናስተዋውቃችሁ ወደናል። ይኸውም የተቀናጀ የበረራ እንቅስቃሴ ቁጥጥር ማዕከል አይኦሲሲ ወይም ኢንተግሬትድ ኦፕሬሽን ኮንትሮል ሴንተር የሚባል ሲሆን የኢትዮጵያ አየር መንገድ አንድ ወሳኝ የስራ ክፍል ነው። ለመሆኑ አይኦሲሲ ምንድን ነው? ምን ምን ተግባራትን ያከናውናል? የሚሉትና ሌሎችን ሊያዋዩን በኢትዮጵያ አየር መንገድ የአይኦሲሲ ክፍል ዳይሬክተር የሆኑትን አቶ ፋሲል አድማሱ እዚህ አጠገብ ይገኛሉ። አብራችሁን ቆዩ። አቶ ፋሲል እንኳን በደህና መጡ። እንግዲህ ምናልባት አይኦሲሲ ምንድን ነው ዋና ዋና ተግባራት ውስጥ ምንድን ነው የሚለውን አጠር አድርገው ቢነገልጹልኝ። እሺ፣ አመሰግናለሁ። ድጋሚ አይኦሲሲ ማለት እንግዲህ በምህጻረ ቃል ነው፣ በእንግሊዝኛው ኢንተግሬትድ ኦፕሬሽን ኮንትሮል ሴንተር የሚባለው ነው። በአማርኛው እሱን ደግሞ ስንተነትን አጠቃላይ የተቀናጀ እና ደህንነቱ የተረጋገጠ የበረራ ትራንስፖርት የሚመራ በአየር መንገዱ ክፍል ውስጥ ያለ አንዱ ወሳኝ ክፍላችን ነው። አይኦሲሲ ሰፊ የሆነ ክፍል እንደመሆኑ የተቀናጀ የቁጥጥር ስራ እንደ መስራቱ በውስጡ በአይኦሲሲም በተለያዩ ክፍሎች የምንሰራቸው እንዳለ ሆኖ ከሌሎች ባለድርሻ አካላትም ሆነ ከአየር መንገዱ ካሉ ክፍሎች ጋር የእነሱ ጋር አብረን አቀናጅተን የምንሰራበት ክፍል ነው። ምን ምን ክፍሎች ናቸው በዋናነት እንደ ጠቅላል ሲያደረጉት አይኦሲሲ ውስጥ ያሉ የተለያዩ ወደ አምስት ንኡሳን ክፍላቶች አሉን እንግዲህ ከነዛ ውስጥ አንደኛው ፍላይት ዲስፓች የሚባል ክፍል አለን ከበረራ ከመነሳታቸው በፊት መጀመሪያ ቅድመ ዝግጅት የምንሰራበት አለ ይሄ ቅድመ ዝግጅት ሲሰራ ምንድን ነው አውሮፕላኖች ከአንድ ከአዲስ አበባ ተነስተው ለምሳሌ ወደ ሌጎስ ናይጄሪያ የሚሄድ በረራ ካለን ለዛ መስመር የሚሄዱባቸው አገሮች ያው ቀጥታ ተነስቶ ከአዲስ አበባ ተነስቶ ሌጎስ ስለሚሄድ የተለያዩ የአገሮችን መስመሮች ማቋረጥ ስላለበት የነዛን የእያንዳንዳቸውን አገሮች የፍቃድ የሚያገኝ መጀመሪያ እሱን መኖሩን የሚያረጋግጥ አንዱ ክፍል ነው። እሱን ባያርፍም ባየር ክልሉ ስላለበት በአየር ክልሉ ስለሚያልፍ ለነሱ ላለፍንበት የአየር ክልሎች ፍቃድ የበረራ ፍቃድ ያስፈልጋል። እሱን ከየሀገሮቹ ሲቪል አቪዬሽኖች ጋር ተነጋግሮ ይሄንን ፍቃድ የሚያገኘው ክፍል ዲስፓች ይባላል። ዲስፓች እንግዲህ ይሄኛው ብቻም አይደለም ስራው። እሱ ክፍሉ የሚሰራው ምንድን ነው? አውሮፕላኖቹ ደግሞ በመነሻ ቀን ላይ ባለበት ለበረራ ለካፕቴኖቻችን፣ ለነሱ ደግሞ የሚያስፈልግ በረራውን የሚያሳያቸው ዶክመንት የሚያዘጋጀው ዋናው ክፍላችን ይሄው ዲስፓች ነው። የሚቀጥለው ክሩ ስኬጁሊንግ የምንለው ክፍላችን ነው ያው ክሩስ ኬጁን እንግዲህ ዋናው ስራው የበረራ አስተናጋጆችና የኮክፒት የካፕቴኖች ፕሮግራም መንዝሊ ፕሮግራማቸውን ማዘጋጀት፣ በቀኑ ደግሞ ያለውን ሬስቶራቻቸውን ለቀኑ የሚመደቡ በእያንዳንዱ ኤርክራፍት ላይ የሚመደቡ አብራሪዎችና የበረራ አስተናጋጆች የነሱን ፕሮግራም ማዘጋጀት ዋና ስራው ነው። እንደዚሁም ደግሞ እንግዲህ በተለያየ ምክንያት በበረራው ቀን ላይ በአብራሪዎቻችንም ሆነ በአስተናጋጆቻችን የሚገጥባቸው ችግር በሚኖር ሰዓት እሱን ቶሎ በረራውን በማይዘገይበት ሁኔታ ቶሎ አስፈላጊውን እርምጃ የሚወስደው ክፍል የክሩ ሼጁሊንግ የሚባለው ክፍል ነው። ከዛ በመቀጠል እንግዲህ ያለው ደግሞ በኮሜርሻል ኦፕሬሽን የሚባለው ክፍላችን ነው። ይሄ ኮሜርሻል ኦፕሬሽን የሚባለው ክፍላችን አውሮፕላኖቹን በየቀኑ ከማዘጋጀት አንስቶ በእያንዳንዱ በረራዎቻችን በምናደርግባቸው መስመሮች ለዛ በረራ ለተዘጋጀው አውሮፕላን ላለው የመንገደኛ ቁጥርና ጭነቱን ማንሳት ማረጋገጡን የሚያረጋግጠው ክፍል ይሄ ነው። ለካፕቴኖቻችን ዶክመንት አስፈላጊ የሆነ ዶክመንት ከዚሁ ኮመርሻል ኦፕሬሽን ወይም ሎድ ኮንትሮል ከምንለው ክፍል ዌይት ኤንድ ባላንስን በተመለከተ ዶክመንት አዘጋጅቶ የሚሰጥ ክፍል ይሄ ክፍል ነው። አራተኛው ክፍላችን ይሄ ሙቭመንት ኮንትሮል የሚባል ክፍል አለን እነሱ እሱ ክፍላችን ደግሞ በረራዎቹ በአዲስ አበባ የሚሆን በውጭ ሀገር ጣቢያዎች ያሉት በረራዎች የተቀመጠላቸው ሰዓቶች ስላሉ እነዛ በረራዎች በነዛ ሰዓቶች ውስጥ መነሳታቸውን የምንጠቀምባቸው ዘመናዊ ሲስተሞች አሉ። ኮንትሮል የምናደርግበት በሱ ሲስተሞች በመጠቀም የበረራዎቹን ሰዓቶች እያስተካከለ ሲስተሙ ላይ እሱን ሪፍሌክት የሚያደርግ ክፍል ነው። የመጨረሻውና አምስተኛው ራም ኮኦርዲኔተርስ ያነው ነው። አዲስ አበባ ኤርፖርት ያሉ የአውሮፕላን ማቆሚያ ቦታዎቹ ላይ እያንዳንዱ በቀኑ ያሉ በረራዎችን በየትኛው ቦታ ላይ የትኛው አውሮፕላን ይቆማል የሚለውን አሳይመንት ፕሮግራም የአውሮፕላኖቹ መቋሚያውን ፕሮግራም የሚያወጣው ክፍል ይሄ ክፍል ነው። እነዚህን ስራዎች በጣም የተቀላጠፈ ለማድረግ የተለያዩ ዲፓርትመንቶች ስለሆነ አብራችሁ የምትሰሩት የምትጠቀሙበት ቴክኖሎጂ ይኖራችኋል። አየር መንገድም ደግሞ ከወጪ ቅጠባ የሚሆን ያሉን የሰራተኞች በጣም ብቁ ከመሆናቸው የተነሳ የራሳችንን ሲስተም ብዙ ቦታ ላይ ደቨሎፕ እያደረግን እየፈጠረ እንጠቀማለን እና ከዚያ አኳያ ምን አለ እናንተ ጋ የተሰራ በጣም ጥሩ ጥያቄ ነው። ያው እንደሚታወቀው ስመጥር አየር መንገዶች የሚጠቀሙትም ሲስተም እኛም እነሱ ሲስተም በኢትዮጵያ አየር መንገድ ውስጥ ኢምፕሊመንት ሆነው የምንጠቀመው ነው። ለምሳሌ እንግዲህ በዲስፓች ቅድም የተነሳው አለ የዲስፓች ለዚህ ለበረራ ፓይለቶቻችን የምንሰጠውን ዶክመንት የምናዘጋጅባቸው ሲስተሞች አሉ። ለምሳሌ ሊዶ ሲስተም የሚባል ሲስተም ነው። ይሄ ሲስተም ለዶክመንቶቹ የሚሰጠን ዳታ የምናገኘው ዳታ ሪል ታይም ዳታዎች ስለምናገኝ ምንም አይነት በረራው በጣም ደህንነቱ የተጠበቀ መሆኑን የምናረጋግጥ በት በደንብ የተዘጋጀ ዶኩመንት ለምሳሌ ወይዘር ኢንፎርሜሽኖቹን፣ የአየር ሁኔታዎቹን የሚያሳየን በደረስንበት በረራው ከዚህ ተነስቶ ከኤ ተነስቶ ቢ ፖይንት ለመድረስ በየመንገዱ ላይ የሚያጋጥማቸው ለምሳሌ ነጎድጓድ ቢኖረው እንደ በረዶ የሰራ ነገር ቢኖር እነሱ ለካፕቴኖቻችን ኢንፎርሜሽን የምናገኝበትና ዳታውን በወዲያው በሲስተሞቻችን ላይ አግኝተን ኮሚኒኬት የምናደርግበት ሲስተም የምንጠቀምበት አንዱ ይሄ ነው። ሌላው እንደዚሁ ክሩ ስኬጁሊንግ የምንጠቀምባቸው ሲስተሞች አሉ። ክሩ ማናጀር የሚባሉ ክሩ ኮንትሮል የሚባል ክሩ ማናጀር ሲስተም የምንጠቀመው ሲስተም አለ። እነዚህም ሲስተሞች ሌሎች አየር መንገዶች የሚጠቀሙባቸው ሲስተሞች ናቸው። በአየር መንገዳችን የአይቲ ዲፓርትመንት ዴቨሎፕ የተደረጉ ኢንተርናሊ ኤፊሽንሲ ምንድን የስራ ኤፊሽንሲ እንዲጨምሩልን ተደርጎ የተዘጋጁ ሲስተሞች አሉ እነሱን የምንጠቀምባቸው ሲስተሞች ናቸው። እዚህ ድረስ መጥተው ለሰጡን ሙያዊ ማብራሪያ እጅግ እያመሰገንኩኝ እንግዲህ በቀጣይ ከአሁኑ የበለጠ የዘመነ የበለጠ የበቃ የሰው ኃይልን ይዘው የተሻለ ፕሮግራም ይዘን እንደምንገናኝ ተስፋ እያረኩኝ የዛሬው ፕሮግራማችንን በዚሁ ቋጫለሁ። ከልብ አመሰግናለሁ። ክብራን ተመልካቾቻችን የዛሬው ዝግጅታችንን በዚሁ አበቃን። ማንኛውም ጥቆማና አስተያየታችሁን በኢሜይል አድራሻችን ኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን ይላኩልን። በስልክ ቁጥራችንም 0115174913 ወይም 0115178165 ይደውሉልን። ስለተከታተላችሁን እጅግ አርገን እናመሰግናለን። ሳምንት በሌላ ፕሮግራም እንጠብቃችኋለን። አናስጥልኝ።